ቤተክርስቲያን ከገባን በኋላ እንትን ባለቤቴ በነገራችን ላይ ሙስሊም ነበርና አንድ ላይ ነበር። እኔ ክርስቲያን፣ እሱ ሙስሊም፣ ሁለት እምነት ይዘን አንድ ቤት መኖር አንችልም። ከዛ እንትን ማለት አለብኝ እኔ ወይ አንቺ መዞር አለብሽ ወይ መዞር አለብሽ ቤተሰቦች በጣም አማኝ ናቸው። ክርስቲያን ለመጠመቅ የነፍስ አባት የሚባል አለ በክርስትና ሃይማኖት። የነፍስ አባት ተያዘ ብር እኔ ጥያቄ መጠየቅ ጥያቄ ምን መሰለህ፣ እንትን ስለ ጥምቀት ነው። ጥምቀት ሴት ልጅ በሰማንያ ቀኑ ወንድ ልጅ በአርባ ቀኑ ይጠመቅ ነው። እስከዚ ድረስ ያው ሙስሊም ነው። ህፃን ልጅ ተወልዶ ወደ ቤተ ክርስቲያን እንደማይቀበር ነው እኔ የማቀው ማለት ነው። ምክንያቱም ለምንድን ነው ሙስሊም ስለሆነ እና እንትን ጥምቀት ጥምቀት ሲሉ ስለማይገባኝ አንድ ጊዜ በቃ ይህን ጥምቀት ማየት አለብኝ። ሴት ልጅ በሰማንያ ቀኗ ወንድ ልጅ በአርባ ቀኑ ተጠምቆ እንዴት ነው ክርስትናን ማገኘት የምንችለው? ምን አይነት ሚስጥር ቢኖር ነው ብዬ እንትን ጥምቀት ቦታ ላይ ከርኩኝ፣ ቤተ ክርስቲያን ማለት ነው። ከዛ በ ለማየት ነው እኔ ማለት ሴት ልጅ በሰማንያ ቀኗ ነው ተጠምቃ ወንድ ልጅ ደግሞ በአርባ ቀኑ ተጠምቆ ምን አይነት ክርስትና ነው ማገኘት ያለብን ምንድን ነው በቃ ሚስጥሩ ብዬ ህርጉኝ። ከዛ ጓደኛ ነበረች እንዲያጋጣሚ ወልዲያ። ከዛ በቃ የሆነ ቤት ውስጥ ነው ገባን። ውሃ ነው መጀመሪያ፣ ውሃ ነው እንትን ያለው። ከዚ ወደ ቤተክርስቲያን፣ ወደ ዋናው ቤተክርስቲያን ግቡ ተባልን። ወደ ዋናው ቤተክርስቲያን ከገባን በኋላ እንትን ባለቤቴ በነገራችን ላይ ሙስሊም ነበርና አንድ ላይ ነበር። እኔ ክርስቲያን እሱ ሙስሊም ሆነን የምንኖረው እና እንትን የሆነ ክርስቲያን ለመሆን አምኖ እሱ ወደ እምነቱ እንትን ብሎ ነበር ከዛ እሱ ሲሄድ ቤተክርስቲያን ላይ ምን አሉት እንትን ክርስቲያን የምትሆነው መጀመሪያ ብር ከፍለህ ነው እምነቱን ስትቀይር ብር ክፈል አሉት አቅሙ የለንም ነበር በሰዓቱ ዝም ብለን ለአንድ ዓመት ቆየን ከዛ በኋላ ላይ ብሩን አቅሙ ሲኖረን ሁለት እምነት ይዘን አንድ ቤት መኖር አንችልም ከዛ እንትን ማለት አለብኝ እኔ ወይ አንቺ መዞር አለብሽ ወይኔ መዞር አለብኝ ሲለኝ፣ አይ አንተ ዙር፣ እኔ ቤተሰቦቼ በጣም አማኝ ናቸው ክርስቲያን ናቸው፣ ስለዚህ እኔ እንትን ይሉኛል ምናምን ስለው ተረዳኝ። እሱም በሰዓቱ ለመጠመቅ የነፍስ አባት የሚባል አለ በክርስትና ሃይማኖት። የነፍስ አባት ተያዘ፣ ብር ክፈል ምናምን አሉት፣ ብር ተከፈለ። ወደ አንድ ሺህ ብር ነው የከፈል ነው። ያ ብር ተከፍሎ ከሪ ቤተክርስቲያን ከዛ ሙሉ ፀጉርህን ተቆረጥ ተባለ። ሀዴ ከዛ ምንድን ነው ያደረጉት? እኔ የምትዋጥ ነገር ብቻ ነው የሰጡኝ። እንዴት ነው እንዴት ክርስቲያን አደረጉ እንዴት አዞሩ ምናምን ስለው፣ ምንድን ነው ሚስጥሩ እኔ አላውቅም። ሚስጥሩ ምንድን ነው ነገር ስለው፣ የምትዋጥ ነገር አለቻችን ሰጡኝ። በቃ ክርስቲያን ነኝ አለ መጣ። የክርስትና ስም ወለድ ገብርኤል ይሁን ምናምን ብለውኛል ምናምን አለ። ከዛ መጣ ከዛ። እኔ ግን ይህ ሚስጥር በቃ ጥያቄ ነው። ሁልጊዜም ስለ ጥምቀት ጥያቄ አይምሮዬ ላይ ስላለብኝ በቃ ቤተ ክርስቲያን ገባን ከዛ ለአንድ ሰዓት ያክል ነው ምናምን ቆየን ከዛ በኋላ ላይ እንትን ቄሶቹና ዲያቆኖቹ እንደዚህ እንትን አሉ እና እኛን ጋረዱን የሚዋጠውን ነገር አላየንም እኛን ከጋረዱን በኋላ ለህፃኗ እንትን የሆነ በማንኪያ ነገር ነው እንትን ያሏት ግን ምን እንዲሁም ማየት አይቻልም እዛ ውስጥ እሺ ትዕግስት ተኔጋነሽ

ቁርአን፣ በእስላም ላይ ነው። ሰው ሲወለድ ክርስቲያን ሆኖ ትወልዳለ ቢል አንዲትም ቦታ ላይ በዛ ክርስ አይገባ። እሺ እዚህ ጋር ልግባና ነው እሱ ያው እንትን ዲያቆንም ምንም አይደለም ብዙም አላቅም፣ ግን ክርስቲያን አይደለም እንደሚል ማስረጃ ብሰጥ የትኛው አሁን ብላ አላለ ክርስቲያን እንደሆነ ማስረጃ የለም። እንዳልሆነ ደግሞ አለ። አንድ ሰው ሲወለድ ያልኩት ምንድን ነው፣ አንድ ሰው ሲወለድ ለምሳሌ ሙስሊም እንደሆነ ቃል በቃል ይናገራል ይችላል ብተል መጽሐፍ ቅዱስ ላይ አንድ ለሰው ሲወለድ ክርስቲያን ሆኖ ይወለዳል የሚል የለም እያልኩ አለ የምትል ከሆነ አይ፣ እዚህ ቦታ ላይ አለ ብሎ ማንኛውም ሰው ማሳየት እኔ ከትዕግስት እንደሰማሁት ያው ብዙም ስለ ክርስትና የምታውቅ አይመስለኝምና፣ በዚህ መልስ አለ አንድ ሰው ሲወለድ ክርስቲያን የሚል መልስ አለ መጽሐፍ ቅዱስ ላይ እሱን እስኪ ለማምጣት ሞክራለሁ። ከረንተዲ ጥቅሱ ምናምን አልያዝኩትም አሁን ገና ግራ እሱ ወንድሜ ዲያቆን ነው ወንድሜ ዲያቆን ነው። እና ሙስሊም ወለደ ሙስሊም ቤት አይገባም። ለምንድን ነው የሆነች ዘመዳችን ወልዳ እንኳን ማርያም ማረሽ ምናምን እንበል ስለው ኧረ መግባት አልችልም ምናምን አለኝ። ለምንድን ስለው ሙስሊም ናት እንትን እስካላለች ድረስ ሙስሊም ቤት ወለደ ቤት አልቀ እንዲሁም እንትን አንተ ወልዴህ እንትን ብለህ የሆነ በቃ ሙስሊም እንድሆንክ ነው የሚታመነው ን ጸበል እንትን እስካላልክ ድረስ እስካልተጠመቀ ድረስ ህፃኑ እናንተ ጸበል እስካልተረጨህ ድረስ ያው ሙስሊም ነ እንደዛ የሚል ነገር የለም። ቢ እንትን ለማለት ሞክሪ፣ ወንድምሽን ለመጠየቅ ሞክሪ። ግን ሲወለድ እስላም ነው የሚል በክርስትና አስተምህሮ የለም። ሲቀጥል በሰማንያ እና በአርባ የሚጠመቁበት የራሱ የሆነ ምክንያት አለው። እሱንም መጠየቅ ትችላለሽ። አንድ ሰው ሲወለድ ጊዜ በሰማንያ ወይንም በአርባ ይጠመቅ የሚል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ወይም ቀደምት ነብያት አስተምራል። ያው ቅድምም እንደነገርኩ በአስተምሮ ደረጃ ባይኖርም ቤተክርስቲያን የራሱ የሆነ

እሺ ያ ነው። እና አንድ ሰው ሲፈጠር ሙስሊም እንደነበር ቃል በቃል የምታገኘት በእስላም ላይ ነው። መጽሐፍ ቅዱስ የትኛውን ቦታ ላይ አንድ ሰው ሲወለድ ክርስቲያን ሞት ወልደዋል የሚል። እሺ ትዕግስት፣ ሌላ ጥያቄ ያለሽ ወይንስ እስልምናን መቀበል ትፈልግ ያለሽ? አይ እኔ መቀበል ስለምፈልግ ነው። ብዙ ጊዜ ከስር እየሆንኩ ትምህርትን እከታተላለሁ። ዩቱብም ላይ ብዙ ጊዜ እንትደላል

ሙሐመድን ረሱሉላህ ረሱሉላ ማሻ ላ አሁን ያልሹ ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም ማሽዱ አ ላ ላ ለ ላ ማለት እንሆ ከአንዱ ከአላህ በስተቀር በእውነት የሚመልክ ሌላ አምላክ እንደሌላ መሰክራለው ማለት ሲሆን ወአሽዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የእርሱ መልክተኛና ነብይ ናቸው መሰክራለ ማለት ነው። ሙስሊነሻል ከዚህ በኋላ አንድ ሰው ስልምና ሲቀበል በነቢያት መንገድ ላይ ሆኖ በቃ የነቢያትን ህብረት ተቀላቀለ እና አብርሃም እና ስሐቅ እና ያዕቆብ እና ሙሴ መሲሁ ስላ ማለት መሲሁን መካድ ማለት አይደል። ነው የመሲሁን ትክክለኛ ቦታና ደረጃውን መስጠት ማለት ነው። ታቸዋል አይደል። መሲሁ ከነቢያቶች መካከል አንድ ነብይ ሆኖ በዘመኑ አገልግሎ የሄደ መልካም ነብይ ነው። ተአምራትን አድርጎ ነበር። ለህዝቦቹ አስተምሯል። ስለ አንዱ አምላክ ሊሰብክ መጣ። እኔን አምልኩኝ ሊል አልመጣም። በፍጹም እርሱን የምትወዱ ከሆናችሁ እርፍን ማምለክ ሳይሆን የላከውን አንድ አምላክ ማምለክ ነው። ይሄን ነው ነብያቶች ያስተማሩት። ጌታቸው አላረ እና አንድ ሰው ስልምናን ከተቀበለ በኋላ ሻወር እንደወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ ከዛም ንጹህ ልብስ በመልበስ ሶላት መስገድን ትጀምሪያለሽ። ሌላው አንድ ሰው ስልምናን ሲቀበል አላህ ምን አይነት ጸጋ ይሰጣል ከተባለ ገና በሰለመበት ቀን ያለፈ ኃጢያቶች ማህመረ ይሄ በቁርአን ላይ ሲገልጽ ምን አለ?